አርቲስት እና ጋዜጠኛ ሰለሞን ተካልኝ መሀሪ ነኝ ከአትላንታ አሜሪካ። በመላው ዓለም ላይ ያላችሁ ወገኖቼ እንደምን ሰንብታችሁልኛል? በሺህ የሚቆጠሩ የትግራይ ተወላጆች ከአማራ አዋሳኝ ወረዳዎችና ቀበሌዎች ወደ ሱዳን በመሰደድ ላይ እንዳሉ የሚያሳዩ በፎቶግራፍ የተደገፉ ዜናዎችን በተለያዩ የሶሻል ሚዲያዎች እያየን ነው። ወገኖቼ የሚገርመው ነገር ግን ይህን የዘር ግጭት የፈጠሩና በተዋናይነት የትግራይን ተወላጆች ነጥሎ በመግደል ንብረታቸውን በማቃጠልና በመዝረፍ የተሰለፉ ዘረኛ ኃይሎች ከውስጥም ከውጭም ይህን እኩይ ተግባራቸውን አጠናክረው ቀጥለዋል። ወገኖቼ መንግስትና ሰላም ወዳዱ የአማራ ሕዝብ ሊያወግዙትና ሊታገሉት ይገባል። እነዚህ የሻቢያ ተላላኪ የሆኑ የጥፋትና ጸረ ሰላም ኃይሎች እየፈጸሙ ያሉት እኩይ ተግባር ከትላንቱ የደርግ የቀይ ሽብር በምኑ ይለያል? ወገኖቼ ለሀገር አንድነት ለህዝቦች መልካም ግንኙነትና ለዜጎች ሰላምና ደህንነት ሲባል መንግስት ጠንከር ያለ እርምጃ በመውሰድ ከወዲሁ ባጭሩ ሊቀጭ ይገባዋል። ይህ የተጀመረው ጸብ አጫሪነት ወደ ከፋ የእርስ በርስ ግጭት ሊያመራ ይችላልና ዋጋ ቢያስከፍልም የህግ የበላይነት መከበር አለበት። የሁሉም ኢትዮጵያዊ ሕይወት ክቡር ነውና ሁላችንም ይህን የጥፋት መንገድ ልናወግዝ ይገባል። እመኑኝ ወገኖቼ እመኑኝ፣ የቁጥር መብዛት የጥራት መገለጫ ቢሆን ኖሮ ጅውሽ እስራኤላውያን የሚባሉ ፍጡሮች እስከ ዛሬ ከምድረገጽ ይጠፉ ነበረ። እስራኤላውያን ከህዝባቸው ቁጥር ከመቶዎች እጥፍ በሚበልጡ ጠላቶች ተከበው የሚኖሩ ህዝቦች ናቸው። እስከ ዛሬ ራሳቸውን አስከብረው ዓለም በእነሱ ምህዋር እንድትዞር የሚያደርጉት ባላቸው አንድነትና የሚገርም ጥንካሬ ነው። የቁጥር አድቫንቴጅ አለኝ ብሎ የሚደነፋ ኃይል አዎ የቁጥር አድቫንቴጅ አለኝ ብሎ የሚደነፋ ኃይል ካለ የእስራኤላውያንን ምሳሌ አንስተን በየጆሮአቸው ሹክ እንበላቸው። ያኔ ይበረግጋሉ። አርቲስትና ጋዜጠኛ ሶሎሞን ተካልኝ ማህሪ ነኝ ከአትላንታ አሜሪካ።